ሰላም ጠና ስጥልን የካቲት 28 አጫጭር የሶከር ኢትዮጵያ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ባሳለፍነው ማክሰኞ የተጀመረውና 17 ጎሎችን ያስመለከተን የኢትዮጵያ ፕሪምየር ሊግ የአንደኛ ሳምንት ጨዋታዎች ዛሬ በተደረጉ ሁለት መራ ግብሮች ተጠናቋል። ከቀትር መልስ 9 ሰዓት ላይ የተካሄደው የመቻልና ወልዋሉ አዲግራት ዩኒቨርሲቲ ጨዋታ በብዙ መመዘኛ ደካማ ፉክክርን አስመልክቶን ያለ ጎል ሲጠናቀቅ፣ በምሽቱ የማሳረጊያ ጨዋታ ደግሞ ኢትዮጵያ መድን ከረፍት ሶስት መልስ ሰባኛው ደቂቃ ላይ መሐመድ አበራ ባስቆጠራት ብቸኛ ጎል ድሬዳዋ ከተማን አንድ ለዜሮ አሸንፏል። ሊጉን ኢትዮጵያ መድን በ38 ነጥቦች ሲመራው ኢትዮጵያ ቡናና ሀዲያ ሆሳዕና በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጠዋል። በተቃራኒው ሐዋሳ፣ አዳማ ስውል፣ ሽረና ወልዋሎ በወራጅ ቀጠና ውስጥ የሚገኙ አራቱ ክለቦች ሲሆኑ የአዳማ የመጨረሻ ቆይታ የሚሆነው የ22ተኛ ሳምንት ጨዋታዎች ከአንድ ቀን እረፍት በኋላ እሁድ የሚመለስ

ሶስቱ ኢትዮጵያውያን እንስቶች ከአዲሱ ክለባቸው ጋር የመጀመሪያ ዋንጫቸውን አሳክተዋል። በታንዛኒያ የሴቶች ፕሪምየር ሊግ ለሚወዳደረው የአንግ አፍሪካ ፕሪንሲንስ ፊርማቸውን በማኖር እየተጫወቱ የሚገኙት የቀድሞ የኢትዮጵያ ንግድ ባንክ የአጥቂና የአማካይ ስፍራ ተጫዋች የሆኑት አረጋሽ ካልሳ፣ አሪያቶ ዶንግ፣ ንቦኘኝ ከአዲሱ ክለባቸው ጋር የመጀመሪያ ዋንጫቸውን አግኝተዋል። ሳሚያ እየተባለ በሚጠራው የታንዛኒያ ሴቶች የሱፐር ካፕ ፍጻሜ የአንግ አፍሪካ ፕሪንስስ ጄኪቲ ክዊንስን 3 ለዜሮ በመርታት ሻምፒዮን ሲሆን አረጋሽ ካልሳም በጨዋታው ጎል አስቆጥራለች። ተጫዋቾቹም ከክለቡ ጋር ሻምፒዮን ሆነዋል። ወልዋሎች ዩጋንዳዊ ተከላካይ ለማስፈረም ተቃርበዋል። በአጋማሹ ሳሙኤል ዮሐንስ፣ ሀብታሙ ንጉሴ ና ፉአድ አዚዝ ባይሆን ወደ ቡድናቸው የቀላቀሉት ወልዋሎች አሁን ደግሞ ላለፉት ሳምንታት ከቡድኑ ጋር ልምምድ በመስራት ላይ ቆየው ሙሳ ራማታን ለማስፈረም ከስምምነት ደርሰዋል። በአገሩ ክለብ ከስሲኤ የእግር ኳስ ሕይወቱን ጀምሮ በቼክ ሪፐብሊኩ ኤምኤፍ ኬ ሴስኮቭ ና በአሜሪካው ሲሲናቲቱ የተጫወተው ይህ የማል ተከላካይ በአውሮፓ ና አሜሪካ የነበረውን ቆይታ አጠናቁ የቡድን አጋሩ ፍዋድ አዚዝ ባዮን ተከትሎ የወልዋሎ ተጫዋች ለመሆን ከስምምነት ደርሷል። የ2017 የኢትዮጵያ ሴቶች ፕሪምየር ሊግ የሁለተኛው ዙር ጨዋታዎች በ14ኛ ሳምንት መራ ግብር ነገ ቅዳሜ በሁለት ጨዋታዎች በሐዋሳ በይፋ ይጀመራል። አራት ሰዓት ላይ ሐዋሳ ከተማ ከሲዳማ ቡና ጋር በሚያደርጉት ጨዋታ የሚጀመረው ውድድሩ ከሰዓትም ቂርቆስ ክፍለ ከተማን ከኢትዮ ኤሌክትሪክ ያገናኛል። አዳማ ከተማ ከቦሌ ክፍለ ከተማ፣ አዲስ አበባ ከተማ ከባህር ዳር፣ አርባ ምንጭ ከሃምበሪቾ ፣ ልደታ ከድሬዳዋ እንዲሁም መቻል ከኢትዮጵያ ንግድ ባንክ በሳምንቱ የሚያከናውናቸው ጨዋታዎች ናቸው። ሊጉን ኢትዮጵያ ንግድ ባንክ በ34 ነጥቦች ሲመራ ሐዋሳ ከተማ በ26 ነጥቦች ሁለተኛና መቻል በ24 ነጥብ ሶስተኛ ላይ ተቀምጦ ይገኛል። ቂርቆስና አንበሪቾ በበኩላቸው ወራጅ ላይ የሚገኙ ቡድኖች ሆነዋል። የኢትዮጵያ ከፍተኛ ሊግ የምድብ ሀ 15ኛ ሳምንት ጨዋታ ዛሬ በተደረጉ ሁለት መርሃ ግብሮች ተጠናቋል። በአዋሳ ሰው ሰራሽ ሜዳ ላይ በተካሄዱ ጨዋታዎች ጋሞ ጨንቻ አዲስ አበባ ከተማን አንድ ለዜሮ ቤንችማጂ ቡና ደግሞ ነቀምቴ ከተማን ሁለት ለአንድ አሸንፏል። የሊጉ ቀጣይ መርሃ ግብሮች በሁለቱም ምድቦች ከፊታችን ማክሰኞ መጋቢት ሁለት ጀምሮ የሚቀጥሉም ይሆናል። ምድብሀን ሸገር ከተማ በ38 ነጥቦች ሲመራው በ10 እና በ11 አንድ ነጥቦች አንሰው የሚገኙት ቤንች ማጂና ሶሎዳ አድዋ ተከታዮቹን ደረጃ በቅደም ተከተል ይዘዋል። ነጌሌ አሪሲና ሃላባ ከተማ ነጥብ በመጣላቸው፣ ትናንት ሰባት ጎሎችን ቦዲቲ ላይ አስቆጥሮ ድል ያደረገው የአሰልጣኝ ዳዊት ታደለው ደሴ ከተማ በ28 ነጥቦች ምድብ ለን መምራት ጀምረዋል። ኢትዮጵያ ንግድ ባንክ የሁለገቡን ተጫዋች ውል አራዝሟል። በዘንድሮ አመት የሊጉ ጅማሬ የአምናውን ጥንካሬያቸውን አጥተው የኋላ ኋላ መሻሻል ያሳዩት ኢትዮጵያ ንግድ ባንኮች የሁለገብ ተጫዋቻቸውን ተመስገን ተስፋዬን ውል ማራዘማቸው ታውቋል። ከዚህ ቀደም በኢትዮጵያ መድን በሻሸመኔ ከተማና ካለፈው አመት አጋማሽ ጀምሮ በኢትዮጵያ ንግድ ባንክ ቆይታ ያደረገው ተጫዋቹ የሊጉን ዋንጫ ያሳካ ሲሆን፣ አሰልጣኝ በጸሎት ተጫዋቹን በተለያዩ አማራጭ ቦታዎችም ሲያጫውቱት መቆየታቸው ይታወሳል።